ኢቨን ኤፋ እራሱ እየደወለ ነው ማለት። እኔ የእሱ ነገር ነው ብናደድ ብበሳጭ አሁንም ቢሆን ወደፊትም ቢሆን አዲስ ጀመር አንተ አላጠፋ፣ ያጠፋው የኔ የገዛ ወንድሜ ነው። ክብሬን እያስናቀውና የራሱ ክብር አስንቆ የኔን ክብር እያስናቀ ያለው የራሴ የገዛ ወንድሜ። እኔ በሷ ቦታ ሆኜ ሳስበው ማለት እኔ ሩታም ብሆን ኖሮ ሌላ ሴት መታ ከዛኔ እርጉዞኝ አብርሃም የሚያደርጉብኝ ነገሮች ሁሉ እኔ ላይ ሆኖ ቢሆን ብዬ ሳስበው ሳስቼ ነው እኮ አሁን አቤል ምንድን ነው የምትጸጸችው ቤተሰብሽን ክብር ካሳጣሽ በኋላ ነው እንደምትጸጸችው አቤላ ጭራሽ እናቴ ባት ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሰሞኑን ዩቱቡን ያጨናነቁት ሁላችንም የምናውቃቸው ነፂና ሩታ አብርሽ፣ ኤፍሬም የአብርሽ ወንድም ትናንትና እንግዲህ አንዳንድ ቪዲዮዎችን ሰርተውልናል። በእሱ ላይም እኔ አንዳንድ አስተያየቶችና አንዳንድ ነገሮችን የምናገረው ነገሮች አሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። በመጀመሪያ እንግዲህ ሩታ ቤተሰቦቼ ጋር አልሄድኩም። አቤል ያለው ለአብሬሽ ወደ ቤተሰቦቿ ጋር ነው ሄደች ብሎ ነበረ፣ ነገር ግን ሩታ እኔ ወደ ቤተሰቦቼ ጋር አልሄድኩም ሌላ ቦታ ነው ያለሁት ብላለች። እውነት ለመናገር የሚሰሩት ነገር እነሱ እንደ ቀልድ እንደ ድራማ የሚሰሩት ነገር መማር ለፈለገ የተወሰነ ነገር ያስተምራል ብዬ ነው የማስበው። ለምሳሌ ሩታ በትክክለኛ ሕይወቷ ቤተሰቦቿን አያገባችሁም ብላ ለሊት ላይ ቆይ እንደዚህ መሆን የለበትም በትክክል በስነ ስርዓት አግብቶሽ ወይ እንደዛ ነው መሄድ ያለብሽ ሲሏት፣ በቃ መለከታችሁ ማያገባችሁም ብላ ወታ ወደ አዲስ አበባ ስትፈረጠጥ የሄደችው ቤተሰቦቿን ሁሉን ነገር በቃ ክብራቸውን ሁሉ ዝቅ አድርጋ ማለት ነው። ነገር ግን አሁን ላይ ከብርሽ ጋር ብትጣላ እንኳን ወደ ቤተሰቦቿ ጋር አትመለስ። ገባችሁ? ምክንያቱም ብትመለስ ራሱ መክረንሽ ነበር ነግረንሽ ነበረ እያሉ ቤት ላይ ራሱ የሆነ ከባድ ጭቅጭቅ ነው የሚገጥማት ከዚህ የበለጠ ማለት ነው። እና ለእኛ ለእኛ ለተመልካች ለምሳሌ ቤተሰባችሁ ያልፈቀደውን ሰው መርጣችሁ ስትሄዱ መጀመሪያ አካባቢ እኮ ደስተኛ ልትሆኑ ትችላላችሁ። እኔ በራሴ ወጠዋለሁ ብላችሁ ልታስቡ ትችላላችሁ። ግን መጨረሻው በፍጹም አያምርም። ቤተሰብ ያልወደደው ነገር ቤተሰብ ያልፈቀደላችሁን ነገር በፍጹም አታደርጉ። በቃ ይሄን ነው የሚያስተምረው ማለት ነው የሩታ ሕይወት። አሁን ሩታ አርግዛ እንኳን ቤተሰቦቿ ጋር መሄድ አልቻለችም፣ ምክንያቱም ምን እንደሚጠብቃት ስለምታውቅ ማለት ነው። በሁለተኛ ደግሞ ኤፍሬም እንግዲህ እንደውም ጥሷን አጥፋተኛዋ እንደውም በቃ እንዳትን ለማመጣት እየተለማመጠህ ራስክን ዝቅ አደረግህ እያለው ነበር ማለት ነው። እንግዲህ ኤፍሬምን እንደምታውቁት መጀመሪያ አካባቢ አብሮ ለማኝ ድራማውን አብሮ እያሰራ ነበር። ነገር ግን አሁን ላይ እያስተላለፉት ያሉት ምንም እንኳን የባል ዘመድ ቢወድሽ የባል ዘመድ የሆነ ቀን እኮ ሊወድሽ ይችላል የሆነ ቀን እኮ የሆነ ሰዓት እኮ አንቺን ሊያከብርሽ ሁሉ ነገር የምትዩ ነገር ትክክል ነሽ ሊልሽ ይችላል። የሆነ ቀን ግን በፍጹም ይጠላሻል ማለት ነው። አንቺን ጥፋተኛ ነው የሚያደርገው ሁሌም ወደ ወንድሙ ነው የሚወግነው። በቃ የባል ዘመድ ከስንት አንድ ነው ጥሩ ዘመድ ያለው። በነገራችን ላይ በእርግጥ ሁሉም ናቸው እያልኩኝ አይደለም፣ ነገር ግን አሁን እያሳዩት ያሉት ኤፍሬም መጀመሪያ አካባቢ እሩታዬ፣ እሩታዬ፣ አንተ አብርሽን ነበር ጥፋተኛ ነህ እያለ የሚናገረው ማለት ነው። አሁን ላይ ግን እንደውም ሩታን እንዲተዋት ነው እየገፋፋው ያለው አብርሽን። ምክንያቱም በቃ አሁን ላይ እንደውም ጥፋተኛ ናት ብሎ ስለሚያስብ እንደዚህ ነው ማለት እያስተማሩ እያስተላለፉ ያሉት ነገር ምን እንደሆነ ታውቃላችሁ? ለምሳሌ ቤተሰባችሁን ክዳችሁ ሄዳችሁ የሆነ ሰዓት ትክክል ናችሁ ሊላችሁ ይችላል የባል ዘመድም ነገር ግን የሆነ ቀን ይንቃችኋል። መማር ለፈለገ በጣም ነው የሚያስተምረው አንዳንዱ የሚሰሩት ቪዲዮ። ምክንያቱም አሁን ሩታን ማለት ነው፣ ከሩታ ግን ማንም የለም ቤተሰቦቹ ራሱ እሷን ጥፋተኛ ነው እያደረጉ ያሉት። ሁለተኛ ደረጃ ደግሞ አብርሽ እየለመናት ነው። እኔንም ማስናቀኝ፣ እራሱን አስንቆ እኔንም ማስናቀኝ እያለ ነበር ማለት ነው። እንደው እውነት የምሰሩት ድራማ ነው። ሲጀመር እቤትሽ ነሽ ሩታ። ነገር ግን ጥፋተኛው ከተባለ እዚህ ጋር እንደውም ማን ነው ጥፋተኛው? ሩታ እኔ የምታናድደኝ ነገር ስር የተባለችውን ነገር ትሰራለች። ቤተሰቦቿን መካዷ፣ አንደኛ ቤተሰቦቿን መካዷ ነው። ቤተሰቦቿን በአደባባይ እህቷን ሳይቀር ሰብስክራይብ እንዳታደርጓት ብላ ስትናገር ነው በዛን ሰዓት በጣም ያናደደችኝ እንጂ ሩታ እኮ ስር የተባለችውን ነው እየሰራች ያለችው። ሲጀመር ደግሞ በድራማው ጅማሬ ራሱ እንደ ማንኛው ሴት ናት። የድሮ ፍቅረኛውን እያቀፈ ሰላም ሲል ምናምን የምትፈቅደው እስኪ ማለት አብርሽ፣ ምኑ ጋር ነው ትክክል? ኤፍሬም ግን ትክክል ነው እያለ ነው። አብርሽ ነው እንደውም እዚህ ጋር አስመሳይ ከተባለ አስመሳይ መሆን ያለበት በእርግጥ ሩታ ማስመሳይ ነች፣ ነገር ግን እንደው እንደ ድራማው ከሄድን ትክክለኛ ነው ብለን ካሰብን እዚህ ጋር ትልቁ ጥፋተኛ አብርሽ ነው። ኤፍሬም ግን እያለ ያለው እንደውም ጥፋተኛ ሩታ ናት፣ ከዚህ በኋላ ተዋት፣ በቃ እሷ ታስፈልግህም እና እኔንም ተመልካች ከፈልጋችሁ ውድድን፣ ካልፈለጋችሁ የራሳችሁ ጉዳይ። እንደውም እኔ እናንተን አለማመጥ፣ እኔ ራሴን የማስከብር ሰው ነኝ፣ ክብሬን፣ አስመሳይ አይደልሁም ብሎ እውነቱ እውነቱን እየተናገረ ነው። ኤፍሬም ግን እውነቱን ስለተናገረ ተመልካች እየሰደቡ ነበረ። ማለት የሩታ ስህተት እዚህ ጋር የሩታን ስህተት ስለተናገረ መጀመሪያ አካባቢ አመጣጧም ትክክል አይደለም ብሎ ስለተናገረ አሁንም እንደዚህ እንደዚህ መሆን የለባትም ብሎ ስለተናገረ አስመሳይ ነህ እየተባለ ነበረ። እውነት ለመናገር ኤፍሬም አሁንም ለቪዲዮ ነው እንጂ ማለት የሆነ ቀን ደግሞ አሁን ታረቅን፣ አስታረቅን ብለው ሁሉም እንደሚወደዱ አድርገው በአንድ ላይ ታረቅን ብለው ይመጣሉ። ልክ ጽጌና ዳኔን በአብረሽና በሩታ ህይወት እንደገቡ አድርጋችሁ ስትሳደቡ ነበረ። ነገር ግን እነሱ ምንድንነው ያደረጉት ሚስቱን እንግዲህ አንድ ወንድ ሚስቱን የተመኛትን ወንድ እንደገና ታርቆ አንድ ላይ ለመዝናናት ለሰርጋቸው ይዞ መሄድ ምን ማለት ነው? እየሰሩባቸው ያለው እስካሁን ድረስ እንኳን እናንተ መረዳት ከፈለጋችሁ ተመልካች መረዳት ከፈለጋችሁ በዛን ሰዓት መማር ትችሉ ነበር። ድራማ እንደሆነ የሚሰሩባችሁ ለምሳሌ ዳኒ የድሮ ፍቅረኛ የናት ሩታ ብሎ ያንን ሁሉ ቪዲዮ ሰርተው እናንተ ምንድን ያደረጋችሁት? ሩታና ጽጌና ዳኒ ከሩታና ከአብርሽ ህይወት ወጡ። በጣም ብዙ ነገር ነው የሰደባችኋቸው። ግን ምንድነው የሆኑት? እነሱ በአንድ ላይ ትርቃሉና ልክ እንደሚወደዱ አድርገው በቃ ታረቁ። ከዛ እነዚህም የራሳቸውን ስራ እነዚያም የራሳቸውን ስራ ይሰሩ ጀመርና ቤተሰብ እኔ አትመልከቱ አይደለም ተመልከቱ፣ ነገር ግን እንትና ትክክል እንትና ትክክል እያላችሁ አትወግኑ። በቃ ማየት ካለባችሁ ዝም ብላችሁ ሰውን አትሳደቡ። ምክንያቱም ለህሌናችሁ እንዳይጸጽታችሁ ማለት ነው። ያው በቀጣይ እንግዲህ ነዚህ ትላንትና ጸጽቶኛል። ከዚህ በኋላ ወደ ሚዲያው አልመጣም እኔ ግርህ የሚሉኝ ዩቲውበሮች ማለት ነው ሁሉም ዩቲበሮች ናቸው። በተለይ የቡታጀራ ዩቲበሮች ከዚህ በኋላ ወደ ሚዲያው አልመጣም ብለው ይጨርሱና ና ከዛ ድጋሚ ቪዲዮ ይሰራሉ። በጣም እኮ ነው የሚገርሙኝ። እና ትላንትና በጣም ጸጽቶኛል። ሩታን ሄጀ ሳያት እውነት አልመሰለኝም ነበር ማርገዟ። ሄጀ ሳያት ግን እርጉዝ ሆና ሳያት በጣም ነው የጸጸተኝ። ምክንያቱም እኔ አርግዬ ሌላ የድሮ ፍቅረኛው የባለ የድሮ ፍቅረኛው መታ ፍቅረኛ የነበረ እንደዚህ ነው ብላ በህይወት የብገባ በቃ መናገር መናገር እራሱ አልችልም፣ ምን ማለት እንዳለብኝ፣ እና በጣም ጸጽቶኛል። አሁን ደግሞ በእኔ ምክንያት ሩታ ከቤት ወጥታለች ብላለች። እዚህ ጋር መናገር የምፈልገው ነፂዬ በጣም በጣም ነው ያሳዘንሽኝ። ለምንደሆን ታውቂያለሽ? ያሳዘንሽኝ አንቺ ምንም ለማትጠቀሚበት ነገር ክብርሽን ውርድ አድርገሽ፣ ዝቅ አድርገሽ ለአብርሽና ለሩታ አይዲያ ሰተሽ፣ እነሱ እንግዲህ አብርሽ እራሱ አብሮሽ የሰራው አንድ ቪዲዮ ነው የሰራው እንግዲህ ከአንቺ ጋር ማለት ነው 20000 ሰብስክራይብ ነው። 10000 በራስሽ ነው ያገኝሽው። 10000 ሰብስክራይብ ነው። 10000 ሰብስክራይብ ደግሞ ከሌላ ሰው ጋር ጥንድ ሆነሽ ብትመጪ ማለት ነው። በአንድ ቀን የምታገኘው ነገር ነው። እና አይዲያ እንኳን ሰተሽው በደንብ እንኳን ሳትሰሪ የአንድ ጊዜ ክፍያ እንኳን ሳይከፈልሽ ይህን ያህል ክብርሽን ባታዋርጂ በመጀመሪያ አካባቢ ኩ ነገረሽ ያለው አሁን የጸጸተኝ አብርሽ ጎድቶናል። ሁለታችንንም ጎድቶናል፣ እኔንም ሩታንም። ለኒል ሌላ ነው የሚላት፣ ለሩታ ሌላ ነው የሚለው፣ ለኒል ሌላ ነው የሚለው። እና ጎድቶናል እያልሽ ነበር ማለት ነው። እንደሚጎዳሽ እሱን አውቀሽ ነው የገባሽው። ብዙ ዩቱበሮችም ትንሽ ዩቱበሮችም መክረንሻል። ምክንያቱም እሱ ልጅቱ ለአንቺ እንደማይሆንሽ፣ አይዲያ አትስጭው፣ ለሰው አይዲያ አትሁኝ፣ በራስሽ ነይ። ይሄ ክብርሽንም ዝቅ የሚያደርግ ነገር ነው ብለንሻል ቤተሰቦችን የቤተሰቦችን ክብር ዝቅ የሚያደርግ አይደለም የሚያስተምር ነው እያልሽ ነበረ ምንድን ነው ከአንቺ የምንማር ማለት ምንም የሚያስተምር ነገር አሳይሽን መውረድ ነው እኮ ያስተማርሽን አንድ የድሮ ፍቅረኛ ስላስረገዘ አይ በቃ ኔ ፍቅረኛ ነው ብዬ ወደሱ መሄድ እንዳለብኝ ነው እያሳይሽኛለሽ ይሄ ምንድን ነው ታንቺ የምንማር ማለት ጓደኛሽም እያለው ነበር፣ ይሄንም ማለት ነው አስተማሪ ነገር ነው እንጂ ቤተሰብንም የሚያዋርድ ነገር አይደለም፣ እየሰራችሁ ያ ነበር። ቤተሰብንማ በጣም የሚያዋርድ ነገር ነው የሰራችው። ለምን እንደሆነ ታውቃላችሁ? ቤተሰብ ምን አይነት ቤተሰብ ነው ያሳደጋት፣ እንደዚህ አይነት ቤተሰብ የላትም ነው እስከመባል ድረስ ነው የሚያደርሰው ይሄ አይነት ቪዲዮ። እንግዲህ ወንድሟም ያው በጥፊ መቷታል። እንደዚህ ማድረግ የለብሽም ነበረ፣ እንዴት አዲስ አበባ ድረስ ይሄንን አክል ወርደሽ ይሄን አይነት ቪዲዮ ትሰሪያለሽ፣ እያለ ነበር ማለት ነው ወንድሟም። እኔ ይመስለኛል እንደውም የውሸት ወንድም ነው ብዬ ነው ማስበው፣ አብራት የሰራው ወንድም ማለት ነው። ምክንያቱም እውነት አንተ ወንድም ከሆንክ በመጀመሪያ ገና አብርሽ ፍቅረኛዬ ነው ጎድቶኛል፣ እንደዚህ እንደዚህ ነው ብላ ቪዲዮ በጣም ብዙ ቪዲዮ ሰርታለች። ይህንን ነገር ምን እንድሰራ የገፋፏት የገፋፋት ጓደኞቿ ናቸው። ገንዘብ ታገኛለች፣ ትፈምሻለች፣ ቀላል ነው መሰደብኮ ቀላል ነገር ነው፣ ብቻ አንቺ ፈምሺ ምናምን ብለው ገፋፍተዋት ወደ ሚዲያው ያመጧት ጓደኞቿ ናቸው። ግን ደግሞ አንተ መጀመሪያ አካባቢ ያንን ቪዲዮ ስትሰራ እራሱ በቃ ማለት ትችል ነበረ ማለት ጭራሽ አዲስ አበባ እንድትሄድም አትፈቅድላትም ነበር እንዴ አንድ ልጅ እኮ ቤት ውስጥ የምትኖር ከሆነ አንድ ቀን አዳር እንኳን ከውጭ ከቤት ውጭ ስታደርግ የት አድረሽ ነው ልትባል ይገባል አይደለም እንዴ ቤት ውስጥ እስካለች ድረስ አግብታ እስካልወጣች ደግሞ ለብቻ መኖር እስካልጀመረች ድረስ የት ነሽ የት አደርሽ መባልም አለና ያን ጊዜ መናገር ስትችል አሁን ይሄን ሁሉ ነገር አድርጋ እሷም ከወረደች በኋላ በተለይ በተለይ ከአብርሽ ጋር ባትገናኝ ነው። በቃ ለአብርሽ ነው አይዲያ የሰጠችው እሷ ምንም የተጠቀመችው ነገር የለም። አሁን ላይ ግን የጸጥታ ትመስለኛለች ይመስለኛል። ለማንኛውም የማይሳሳት የለም። ነገር ግን አንቺ ወደ ሚዲያው ማጭ ዘላለምሽን ዘላለም እየተሰደብሽ ነው የምኖር። ምክንያቱም ሩታ በመጀመሪያ አካባቢ የፍቅር ጥያቄውን አቅርባለት ከዛ አምቢ ብሏት ከዛም በኋላ እሷ እያለቀሰች በጣም ብዙ ቪዲዮ ሰርታለች። ነገር ግን ምንድነው የተደረገው? እስካሁን ድረስ አንቺ እኮ ለምነሽው ነው አስለምነሽው። እውነት ለመናገር አስለምነው ነው በቃ ተመልካች፣ እባክህ ተቀበሌ የፍቅር ጥያቄዋን እስከ ማለት ድረስ ሽጉጥ ከመደቀ ምንም አይተናነስም። እንደዛ ተብሎ በተመልካች ነው ያን ሁሉ እሺ ያላት እና ይህ እስካሁን ድረስ ስሟ እንደተሰበረ ነው። ሁለተኛ ደረጃ ደግሞ ያን ጊዜ ቤተሰቦቿን ክዳ ቤተሰቦቿ፣ በቃ ለስራ ነው የተገናኙት እነሱ ፍቅረኛሞች አይደሉም ብለው በቃሽ ሲሏት፣ ምንድን ምንድና ያደረገችው ጭራሽ ከቡታ ጅራ ወደ አዲስ አበባ ሄደች። አዲስ አበባ ሄዳ ስታበቃ ዝም ማለት እኮ ትችላለች። ቤተሰብ እኮ በነገራችን ላይ ብዙ የሚያፍታት የሚያፈቅሩ ጋ የሄዱ ልጆች አሉ። ቤተሰብ ሳይፈቅድላቸው የሚያፈቅሩትን ልጅ አግብተው ቁጭ አሉ። ከዚያም በኋላ የተስማሙ ጥሩ እንደሆነ ሲያውቁ የተስማሙ እኮ አሉ ብዙ። በሩታ ብቻ አይደለም የተጀመረው ነገር። ግን የሩታ ትልቁ ጥፋቷ ቪዲዮ ትመላለስ ነበረ ቤተሰቦቿ ቪዲዮ ሲሰሩ እንደዚህ እንደዚህ ትክክል አይደለም ብለው ሲሰሩ እሷ ትላንት ታገኘችው ወንድ ወንድ ጋር ጭራሽ ከእናቷ ጋር ከወለደቻት ጋር ከፈጣሪ በታች እናቷ እንግዲህ ፈጣሪ ነች። ያን ቪዲዮ ስትሰራ ልክ እነሱ ውሸታም እንደሆኑ እያደረገች ሩታ ምላሽ ሰጠች፣ ሩታ እንዲህ አለች እያለች ለባሏ ቪዲዮ እየሰራች ነበረ። በጣም የሚያሳዝነው እና እስካሁን ድረስ የሚያሰድባት ነገር ቢኖር ሩታ ይሄ ነው፣ ሌላ ምንም አድርጋ አይደለም። እንደ ማንኛውም ዩቲዩበር ድራማ ትሰራለች ውሸት አምናት ትዋሻለች። ነገር ግን ከሌሎቹ የተለየ ከሌሎቹ ሴቶች ብዙ ሁሉም ሴቶች እየዋሹ ነው የሚሰሩት ከእነሱ የተለየ ውሸት አልሰራችም። ነገር ግን ቤተሰቦቿን ማዋራዷ በመጀመሪያ፣ ሁለተኛ ደረጃ ደግሞ ያ የመጀመሪያ የፍቅር ጥያቄ አቀረብኩ ብላ እየሚዲያው ስትነፋረቅ የነበረው ማለት ነው። ማንም የፍቅር ጥያቄ አያቀርብም የሚያቀርቡ ሞልተዋል። ነገር ግን በውስጥ ነው ሲቀጥል ደግሞ እንደዚህ እየተነፋረቁ ቤተሰብ እየናቁ ወንድሜ እንዲያደረገኝ እየተዋሸ እየተማለ አይደለም። እና ይሄ ነው ያስናቃት። እና አሁንም ነፂ አሁን ወደ ሚዲያው ራሱ ብትመጪ እንደውም አንቺ እውነት ትክክል እውነትሽን ከሆነ ወደ ሚዲያው አትምጭ። ጥፊ አንዴ ስምሽን ሽን አጥፍተሻል። ለአብርሽ አይዲያ ሰተሸዋል። ተባረኪ። ከዚህ በኋላ አትምጭ። ብትመጭም ራሱ ማን ነው ዘላለምሽን፣ ልብሽ እንደተሰበረ ነው ምንለ አንቺ እኮ እንዲህ አርገሽ ነሽ። አንቺ እኮ ወራዳ ነሽ። አንቺ ከአንቺ አልፎ ቤተሰብም እየተሰደበ ነው ብለሻል። እውነት ለመናገር ቤተሰቦችን ያሰደሻቸው አንቺ እኮ ነሽ። እኔ ነግሬሻለሁ። ነገር ግን በቃ ውረጂ፣ እንደዚህ እንደፈለገሽ ስሪ የሚልሽ ቤተሰብ ካገኘሽ መስራት ፈልገሻል። እኔ ከክብሬ ገንዘብ ይበልጥብኛል ካልሽ ከጎንሽ ነኝ ብዬሽ ነበረ። እኔ በጣም ብዙ ጊዜ ቪዲዮ ሰርቸብሻለሁ። በመጀመሪያ አካባቢ ግን ለእሱ አይዲያ አትስጭ ብዬ ተናግሬ ነበረ። ግን አንቺ አሁን የጸጸተሽ ካለፈ በኋላ ልክ እንዲህ ስታዩ አብርሽ ከአንቺ ጋር ቪዲዮ መስራት አይፈልግም። ምክንያቱም በተመልካች ጥግ ድረስ እንትን ማለት አይፈልግም። መስራት እኮ ትችሉ ነበረ፣ ቢያሰራሽ አሪፍ ነበረ ማለት ድራማውን እንደጀመራችሁት እንግዲህ ይዘቅጣችኋል። እሱም በሚስቱ ላይ በአስረገዛ ሚስቱ ላይ ውሽማ እድሮ ፍቅረኛው ጋር ሄዷል ምናምን እና ብዙ ቢያንስ አምሳ ሺ እስከምትገቢ ድረስ እንኳን አብራችሁ በየተራ አንቺ ቪዲዮ አንቺ ዩቱብ ላይ እና እነሱ ዩቱብ ላይ ቢለቀቅ አሪፍ ነበረ። እነሱ ግን ምንድን ነው ያደረጉት? አንቺን አስገቡና ድራማው ላይ ከዛም በኋላ አስገለሉሽና አስወጡሽና የሩታ ቻናል ላይ ና እሱ ቻናል ላይ እያፈራረቀ እየጫነ ራሱ ብቻ መስራት ጀመረ። እና ይሄ ነው የሚያሳዝነኝ። ነጽዬ፣ ለማንኛውም አይዞሽ፣ አይዞሽ። ምስኪን አንቺ በራስሽ ሳይሆን ያደረግሽው ይሄ ጓደኛ ግፍፊት ነው እንደዚህ ያደረገሽ። ለማንኛውም ከተማርሽበት እና ከተጸጸጥሽ ትልቅ ነገር ነው። ቤተሰብ፣ ይሄን ነበር መናገር የምፈልገው። ሰላማችሁ ብዙት ይበል።